የሞሪንጋ ቅጠል ወይም ደግሞ የሽፈራው ቅጠል ተብሎ የሚጠራውን ስንቶቻችን እናውቀዋለን? ጥቅሙንስ ምን እንደሆነ እናውቃለን? ለቻናሌ ዛሬ የመጣችሁ ወይም አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አሪፍ ቆይታ ይኖረናል። እንዲሁም አስተያየት ካላችሁ ኮመንት ስር አስቀምጡ። ወደው ጉዳዩ አልፋለው። ሞሪንጋ አልሚ ምግብነት ይዘት ያለው ነው። የሞሪንጋ ቅጠል ጥቅም ምን እንደሆነ እናያለን ማለት ነው። በደም ውስጥ ያለውን የስኳር መጠን ይቀንስልናል፣ እንዲሁም የሰውነት መቆጣትንም እንደዚሁ ይቀንስልናል። ሰውነታችን ውስጥ ያለውን የቅባት መጠንም ያስተካክልልናል። አስም እንዳይባባስም ይቀንስልናል ማለት ነው። ኤች አይ ቪ በደማችን ውስጥ ያለ ሰዎች የሰውነት ክብደት መጠን ያስተካክልልናል። ነገር ግን የመከላከል አቅምን አያስተካክልም። የተመጣጠነ ምግብ የምግብ እጥረት ላለባቸው በጣም ጠቃሚ ነገር ስለሆነ ይሄንን ቢጠቀሙት ተመራጭ ነው። በማረጥ ምክንያት የሚመጡ ድንገተኛ ሙቀት ስሜት እና እንቅልፍ የማጣት ችግርን ጤናማ ያደርግልናል። የደም ማነስ ላለባቸው ሰዎችም በጣም ፍቱን እና ተመራጭ ነው። የደም ግፊት ያለባቸው ሰዎችም ይሄንን ቢጠቀሙት በጣም ፍቱን መድኃኒት ነው። ብዙ ያልተነገረለት የሞሪንጋ ቅጠል ብዙ ጥቅሞች አሉት። የደም ማነስ ወይም የደም ብዛት የደም ግፊት ያለብን ሰዎች ይህንን የሞሪንጋ ቅጠል ወይም ሽፈራው ቅጠል የምንለውን ብንጠቀም ከብዙ ነገሮች ሊከላከልልን ይችላል። እነዚህን ከላይ የጠቀስኳቸውን የደም ግፊት፣ የደም ማነስ እንዲሁም አስ የሰውነት መቆጣት፣ ለምሳሌ ሰውነታችን በሚያብጥበት ጊዜ ይሄ ቅጠል። ይህ የሞሪንጋ ቅጠል እብጣቱን ሊቀንስልን ይችላል። ስለዚህ በአግባቡ ብንጠቀመው አሪፍ መፍትሄ እናገኝበታለን። ሁላችንም የተቸገሩ ሊኖሩ ይችላሉ እና ሼር ማድረጋችንን አንርሳ። አንድ ሰው ቢጠቀመው ትልቅ ነገር ነው። የማያውቁ ብዙ ሊኖሩ ይችላሉና ሼር እያደረግን ብዙ ያልተነገረለት የሞሪንጋ ቅጠል ብዙ ጥቅሞችም እንዳሉት አይተናል። የምግብ ይዘቱም በጣም ጥሩ ደረጃ ላይ ያለ ነው። የስኳር መጠንንም ይቀንስልናል። ስለዚህ ብንጠቀመው የስኳር በሽታ ያለብን ሰዎች የስኳር ህመም ያለብን ሰዎች እንዲሁም የደም ማነስ፣ የደም ብዛት ያለብን ሰዎች ይህንን ብንጠቀመው በጣም ተመራጭ ነው። እንዲሁም ኤች አይ ቪ በሽታውን መከላከል ባይችልም ግን የማስታገስ ወይም ክብደት በሚቀንስበት ጊዜ ይሄ ጥሩ መፍትሄ ነው እና ብንጠቀመው ጥሩ ነው ላለው የዚህ አይነት ችግር ያለባችሁ ያለብን ሰዎች ሁላችንም ብንጠቀመው ጥሩ መፍትሄ እናገኛለን። ጥሩ ውጤትም እናገኝበታለን እና ሁላችንም ሼር እናድርግ። ሼር እያደረግን ለተቸገሩ ሰዎች ብናካፍል ጥሩ ነው እና ሁላችንም ሼር እያደረግን በሌላ ፕሮግራም እስከምንገናኝ ቸር እንቆይላለው።